ቻረግ እባላለሁ የመጣሁት ከአዲስ አበባ ከዚሁ ነው። ጌታ ያደረገልኝ እዚህ ቤት ብዙ ነው። በቃ እንዴት ብዬ ልግለጽላችሁ? በቃ ከአይምሮ በላይ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ውርደቴን በክብር ሞቴን በሕይወት የለወጠ የናዝሬቱ ኢየሱስ ስሙ ይባረክ። አላፈርኩም፣ እኔ አልከሰርኩም። ተደግፌዋለሁ፣ አቅቦኛል ኢየሱስ ጌታ ይባረክ። እኔ በጣም ዛሬ ለጌታ ትልቅ ልብ ታርቅ አቅርቡልኝ ቅዱሳኑ ሃሌሉያ። ታስታውሱኛላችሁ መቼስ፣ ዝቤት ነኝ፣ ያው የማያውቀኝ የለም። ያው ብዙዎችም ሰድበውኛል በቲክቶክ ብዙዎችም፣ ያው ችግር የለውም። አንቺ አቅፈሹ መጥተሻ አንቺ ታስ ኢየሱስ ጌታ ነው። እና ያው ጠላት ዝም አላለም ከዛም ጊዜ ካረገዝኩ በኋላ ከዚህ መስክሬ ሲሄድ ደም ፈሰሰኝ ደም ፈሰሰኝ እና ግን እኔ አልደነገጥኩ ምክንያቱም በአደባባይ መስክሬ አለው በአደባባይ መስክሬ እንዴት ያሳፍረኛል ጌታ አይሆንም አልኩት በፍጹም እና በቃ ጌታ በተአምር ደሙን እንደገና አቆመው እንደገና ሆስፒታል የግል ነበር የምከታተለው እዛ ሲሄድ ደግሞ ልጁ አይምሮ መመርመር አለበት አሉ ሆስፒታል ማለት ነው ለምን ይመረመራል? ጌታ ሰጥቶኛል፣ ጌታ ነው የሰጠኝ። ስለዚህ አላስመረምርም። በቃ ኖርማል ነው ልጄ። አይ አይሆንም፣ ካልተመረመረ አሉኝ። አይመረመርም። በዚህ ከነሱ ጋር ተጣላው። አልሳካለ ሲል ደግሞ ስኳር አመጣብኝ። በጣም ኃይለኛ ስኳር ያዘኝ። በቃ ያልተመረመርኩበት የለም። መርፌ ተወጊ ሁሉ አሉኝ። አልወጋም፣ መርፌም አልወስድም፣ መድኃኒትም አልወስድም። ምክንያቱም ኢየሱስ አንዴ ተናግሯል፣ የተናገረው ደግሞ አይሽርም ጌታ። ስለዚህ እወዳለሁ ብዬ ሐኪሞቹ ጋር ተሟገጥኩ። በቃ ምንም እምቢ ያሉ እነሱ መጨረሻ ላይ ስኳሩ ሲበረታ ወደ ትልቅ ሆስፒታል መላክ አለብን ቤጂንግ እንጂ እኛ ጋርቶ ልጅም አሉኝ። ከዛ ያንተን ቻናል እየተከታተልኩ የተሰጠኝን ወረቀት ቴሌቪዥኑ ስራ አስቀምጬ አዋጅን ባዋሽሯል ጌታ ብዬ አቃጠልኩት። ኢየሱስ ጌታ ነው። ከዛ ሄጄ ስመረመር ስኳሬ ኖርማል ነው። የለም ክብደቴ 103 ኪሎ ገባሁ። በምጥ አይወለድም እኔ በምጥ ነው የወለድኩት። ሃሌሉያ ጌታ ምስክር በኖርማል ማንም ሳይኖረኝ እግዚአብሔር ሰው ማንም ደጋፊ ሳይኖረኝ ጌታ ከጎኔ ሆኖ ይኸው ዛሬ ልጄን እየመጣ ወንድ ልጅ ወለድኩ። የሚያምር ወንድ ልጅ ጌታ ታማኝ ነው። እስኪ አስታውሽ ልጅ መጀመሪያ ጌታ እንዴት እንደተናገረሽ፣ ድንኳን ውስጥ ነበርሽ ድንኳኑ እዛ ቁጭ ብዬ ያኔ በቃ ከአሁን በኋላ አልመጣም። ሁሌ መመላለስ ምንድን ነው? ተመላላሽ ታካሚነት ምናምን ብዬ ነው የመጣሁት። ስመጣ እዛን ቀን ጌታ ደግሞ በራሱ ወስኗል። እኔን እያየህ ነው የምታውጀው አዋጅ። ጠላቶችሽ የጎበሩበት ጉድጓድ ገቡ ትለኛለህ። እኔ አሜን ስል ከማህፀኔ ይፈርሳል። አሜን ስል ከማህፀኔ ይፈርሳል። ብቻ አሜን ባልኩ ሰዓት ነው የሚወጣው ከማህፀኔ። የዛኔ ማለት ነው። ግን አስታውሳለሁ። ስለ ልጅ ምን ያህል ጊዜ ጸለይሽ? ስለልጁ አረ ቆይቷል። እሱ ሰባት ዓመት ምናምን ይሆነ ሰባት ዓመት ይሆነኝ እንደዛ ነገር ነው። ግን ትቸዋለሁ እኔ በቃ ብሰጠኝ ባሰጠኝ ብዬ ማለት ነው። ግን ጌታ ታማኝ ነው። ያን አዋጅ ስታውጭ ከማህፀኔ ፈረሰ። እንደ ልጅ እና ሞባይሌ ላይ አልያዝኩትም እንጂ የዛኔም ስመሰክር አላሳየሁም። ከማህፀኔ የወጣ አውሬ አለ። እቤት ሄጄ ከዚህ ሄጄ እቤት ውሃ ጠጥቼ ከማህፀኔ የወጣ እስኪል እስካሁን አለ። የዛኔ ሳላሳየው ረስቼ ነው እና እግዚአብሔር እንደማረግት ወዲያ በውስጥ ይነግሮኛል ጌታ እና አረገዝኩ። ጌታ ስሙ ይባረክ። ሰው አፉን ያዘው እነት ነው አሃዛቦቹ ልስኪ ድረስ። እናንተ አምላካችን አምላክ ነው። እነት ጌታን ብሎ የከሰረ የለም። እግዚአብሔር ምስክሬ ነው። ኢየሱስ ጌታ ነው። የሚያኖረን በተአምራቱ ነው። ምንም ኖሮን አይደለም። እንደ እግዚአብሔር ያለ ማንም የለም። ወደኋላ አልመለስምን፣ አልመለስም፣ አልመለስም ጌታ አልመለስም። ምክንያቱም የመጣሁበት የእግዚአብሔር ጨለማ ነው። ነግሬያቸዋለሁ፣ ግን ያስቺ ሊፈትነኛል፣ ግን አልመለስም። አይኖርሽም እያለኝ ነበር። መሰክር እዚህ ጋር ዛሬ 17 ሺህ ብር ቤት ኪራይ ከፍዬ ነው የምኖረው። ኢየሱስ ያድናል። ጌታ ድንቅ አድርጎልኛል። እግዚአብሔር አያዳላ። እግዚአብሔር ትልቅ ነው። በእውነት ላመን ነው፣ ታማኝ አምላክ ነው። እኔ እዚህ ቤት ብዙ ነው ቋጠሮ የተፈታው። ኢየሱስን አክብሩልኝ

ጌታ ነው። ጌታ በራእይ ነው የፈወሰኝ። አንተ ጋር ቸርች መጥ ጸሎት ቤት ገብቼ ተናግረኝ ነው ጌታ እንደተናገረኝ ምናምን የሰማሁት ብዬ አለሁ እና አንድ ባል የእኔ ደዌ እዚህ ቤት ነው ያለቀው። ህመሜን ወሰደው ኢየሱስ በቃ ወሰደው ጠቅልሎ። አሁን ደግሞ በክብር በፍሬ አቆመኝ። ተዋርጄ ነበር። የክብር ድኳን በቤቴ ተጣለ። ኢየሱስ ጌታ ነው። የልልቷ ድኳን በቤቴ ተጣለ። ኢየሱስ ጌታ ነው። ጠላቶቼ አፈሩ። ኢየሱስ ከበረ። ክብር ለጌታ ይሁን፣ አሜን። አክብሮኛል፣ ኢየሱስ። ከፍ ይበል ኢየሱስ፣ እና ጌታ ይባረክ። ይሄን አድርጎልኛል እግዚአብሔር። ሰው ልጅን ባርክልኝ። እሺ፣ ተባረክ። ፕሬዝ ጋድ። የሆነ ሰው አለ እንደዚህ የሚያቅፍ እኮ ባርኬዋለሁ። እጅ በሱ ላይ ይሁን፣ በጤንነት የተባረከ ይሁን በሞገስ የበለጸገ ይሁን። በኢየሱስም በዚህ ልጅ ዘመን ገንዘብ እንደ ድንጋይ ይሁን፣ ባረኩት ይሁን አለ አሜን። በሕልሜ አይቻለሁ አለች። እንግዲህ ምን ላድርግ? አንተ ስላላየ ቁጭ በል በቃ ስትለኝ እግር ላይ ስወድቅ በቃ ስትለኝ፣ አይቻለሁ። ተባረክ ስሜ ሳልያታ ደመ እባላለሁ የመጣሁት ከሰበታ ነው። ክብር ለእግዚአብሔር ይሁን፣ ስሙ ለዘላለም ይክበር። ዛሬ ላይ እዚህ ላይ ቆም ያለው ሞት ተሸንፎ ሞት አልፎ ልጄን አቅፊያት አለው። እሁርለት ሞታ ነበር ልጄ፣ ሊነጥቀኝ ጠላት ወጥቶ ነበር ግን አልቻለም። ይሄው ዛሬ እግዚአብሔር ፊት ቆምኩኝ። ሄኖክ በጣም እኔ አንተ ፊት በመቆሜ በጣም ደስታ ነኝ። በጣም እውነት እኔ እንጃ። አንዴ እግዚአብሔርን አክብሩልኝ። ክብር ለኢየሱስ ክብር ለኢየሱስ። አምስት ቀን መጥቼ ነበረ በቃ ለመምጣት እዚህ በጣም ጓጓለሁ። እንዳጋጣሚ ነው ቻናሉን ያገኘሁት፣ እና በጣም ጓጓለሁ። ግቢ ቀውጢ ነው የሚሆነው የእሱ ሲከፈት። ከፊት ለፊት ሌላ አለ፣ በዚህ በጀርባም ሌላ አለ። የእነሱንም ይከፍታሉ፣ እኔንም እከፍታለሁ። አሸናፊው ግን የእሱ ሳቅ ነው። አሸናፊው ግን የእሱ ሳቅ ነው። የዛሬ 15 ቀን ሁሌ ሳቅ ብየው ነው የወጣው እዚህ ላይ አጥቼው ሲወጣ አገኘሁትና የባለቤቴን ፎቶ ትክሻውን አንተ ሁሌም ሳቅ ሳቅ ያስደነግጣል ብየው ወጣው። ክብር ለእግዚአብሔር ይሁን። የዛሬ 15 ቀን መጣው ስገባ፣ እንደዚህ በቃ ይሁን የሚያንሳፍፍ ነገር ተሰማኝ፣ ደስ አለኝ። ውስጤ አንድ ነገር አለ ዛሬ አልኩኝና ፕሮግራም ተጀምሮ፣ እሱ ወንድሜ ከኋላ ያለው እያገለገለ ነበር። በሩ ይከፈታል የእናንተ የወንድሞቻችሁ ጸልዩ እያለ ይል ነበረ። አንድ ወንድም አለኝ። እናትና አባታችንን ካጣን ጀምሮ በስቃይ ነው ያደግነው እና አሞብኝ አማኔል ሁሉ ገብቶ ምናምን ነበር። ጠላት አፍሮ ግን ያው በሱ ሰበብ ጌታን እንዳገኝ ከፈለገ አላውቅም። ለዛ ነው አሁን አግብቶ ወንድ ልጅ ወልዶ ነው ያለው እና እግዚአብሔርን አክብሩልኝ እና አንድ ቀን የእሱን ከፍቼ መጣ እንኳንም ጴንጤ ይሆንሻለኝ አሜን አልኩት። ትመጣለህ ቃላለህ አልኩት እና ካልኩት ና አርብ ልሄድ ነው ሄኖጋስል ተሳካልሻል። በታሪክ አይሳካልኝ። እውነት ልነግራችሁ ግን በታሪክ አሙስ አሮብ እቃ ወርድና ጉሊት ነው የምሰራው። ሮ አሮብ እቃ ወርድና አይሄድም። በቃ አርብ ልጨርሰው ልቀር ነው ዛሬ እምላለሁ። ባለፈው ግን ጥሼ መጣው። ጥሼ ትቼው የራሱ ጉዳይ ድርግም ይበል ብየው ነው የመጣው። ከዛ አዛሽ ጋር የተቀመጥኩት አሜን እያልኩ ነበር። እና ምስክርነት ልጇ ባሏ የሚያስቸግራት ትመሰክር ነበር። ተረኛዋ ደግሞ እኔ ነኝ፣ ነበር ምፎክረው ቲቪ ይዘጋብኛል። እንደዚህ ነው የሚገባው፣ ጠቅ አርጎት ነው የሚያልፈው፣ ይዘጋዋል። ዘም አልኩ። ሁሌ ዝምልና ግን ሲመጣ ክፍት ታደረግና ጠቅ ያደርገዋል። እግዚአብሔር አንድ ቀን አለን ነበረ እና አንድ ቀን እሱ በጣም ሲስብ ዴ የዚህ ሰው እየሳቃለኝ ምነው አልኩት። የዚህ ሰውዬ ሳቂ ገርመኛል አለ ክብር ነዋ አልኩት ከዛ እስክርቢ እንትኑ እንዳይሰበርብሽ ይለኝ ነበር እግዚአብሔር ይተካዋል አይ ምንም ነገር የኔ ነገር አይሆንም ለና አፎክር ነበርና ጸሎት አልቆ ሁሉም አለቀ ሄደና ወጣል አለቀ ፕሮግራም ሄድኩኝ ከዛ ሄድኩኝ ገባሁ ስገባ እግዚአብሔር ምስክሬ ነው እኔ ባሌ ይናፍቀኛል አብሮ በሰላም ማውራት ይናፍቀኛል እህቱ እህቱ ጋ መርካቶ ገባሁ። እሷ ጋር ቆየው አምሽቼ ነው የገባሁት። ስገባ እቤት ገብቼ እየፈራው ነው እሷን ይዤ የመጣሁት እና ና አስራ አንድ ሰዓት ወጥቶ ሁለት ሰዓት መግባት አይከብድም አለኝ። ውይ ባሌ ፕሮግራም ያለቀው ዘጠኝ ሰዓት ነው፣ ግን አዲስ ጋር ገብቼ ነው አልኩት። አረ ችግር የለውም ልጆችን አብልቻለሁ ያለው ተንከባክቤ ያለው ሲለኝ እንዲህ ያየውት ጌታ ሆይ አልኩት። ከዛ እቅፍ አድርጌ ጌታ ይባርክህ አልኩት። ከዛ አሜን አላየኝ። ከዛ ነው እንዲህ እግዚአብሔር ምስክሬ ነው። ቻናል ተዘግቶብኝ አያውቅም። እንዲህ ነው ያ ያል ይሉንታ እንደዚህ ይዞ ያየዋል፣ እንደዚህ አድርጎ ያያል። እና እግዚአብሔር አስብሩልኝ። ከዛ ሰኞ እንደዛ ሆነ። ማክሰኞ የወንድሜ ሚስት መጣች። እግዚአብሔር ጸሎትሽን እየሰማሽ ነው። ምን ሆነ አልኳት። መስሪያ ቤቱ በጣም ከባድ ነው፣ አይደለም ቦነስ ሊሰጥ ማለት ነው፣ ቅጣት ምናምን እየተባለ ይጻፋል። ለወንድምሽ ተጠርቶ ፖስታ ተሰጠዋለች። ሀሌሉያ ሃሌሉያ። ሳውራው ነበር የጸሎቴ መልስ ሰምቻቸዋለሁ። አንድ እህትም ዛሬ አብራይ መጣልሽ። ለሷ የጸሎቴ መልስ ወስጃለሁ እኔ አልኳት። የጸሎቴ መልስ ይሄው ሰማሁ አልኳት። እና ፖስታው ምንድን ነው ስላት፣ ብር ነው እውነት እኔ ስለ እሱ ጨነቅ ነበረ። ምን ባረግለት ምን ብለ። ኦልሬዲ አስቤዛውን ገዝቶ ፋ ብሏል ወንድምሽ። እና ጫማኔ እንዳመጣለት የሚፈልገውም ነበር እሱንም እንቺ ያምጪ ብሎ ልኮልሻል አለች። እግዚአብሔርን አመስግኑልኝ። ሌላው ምስክርነቴ ደግሞ እሑድ ዕለት እዚህ መጥቼ ከሄድኩ በኋላ ጠላት በጣም ተበሳጨ። በጣም በግልጽ ሁኔታ ነው የተበሳጨው። አርብ ዕለት ከኋላም ከፊትም የጠመዱኛሉ። ሲከፈት አይወዱም። በተለይ ከእሱ ጋር ምንድን ነው የምታደርገው ሁሉ ብለው ሊያውኝ ይፈልጋሉ። እኔ ከእሱ ጋር አብሬ ነው ማብደው። ቤትም ስጠርክ ምንድን ነው የሆነ ነገር እየተጠረገ ነው እና በጣም የእሱን ነው የምከፍተው። ድምፁ ያስተጋባል። በጣም ይናወጣሉ እና ከዛን ቀን ጀምሮ ስራ የተበላሸ ይበላሻ አለ የሌላ ነገር ይበላሽ ነው ያልኩት። ፀሐይ ላይ መቀመጥ እንጂ የቀረው ምንም አይደለም አልኩኝና ስን አርብ ልመጣ የዛኛው አርብ ልመጣ ስን ሮብ ሀሙስ በጣም ታመምኩ። እኔ በጣም ታመንኩ። ሊያስቀርሽ ፈልጎ ነው ትለኛለች አንድ እህት አለችኝ ቤት ውስጥ ከልጆቹ ጋር ሊያስቀርሽ ፈልጎ ነው እንደምንም ሂጂ ስትለኝ፣ እንዴት ሊሂድ ይሄን ያዘኝ ይሄን ያዘኝ። ከዛ ቲቪ ከፍቼ ጌታ ሆይ ብቀር አንተ እዚህ ቤት አለክ አንተ ስራ እያልኩ የእሱን ቻናል እየነካ ውሃ እያስነካው ጠጣ ነበር። ኦልሬዲ ላት ግን ይችልሽ ሞተች። አንድ እህት ያለች አበቃች። ምንም ሳትሆን የታመንኩት እኮ እኔ ነኝ። እጄ ላይ እንደዚህ በቃ ምን ልበላችሁ፣ ሄደች ግልብት ብጣለች። ከዛ አኪም ቤት ሄዱ። እኔ አኪም ቤት በቃ ጸልዩልኝ፣ ጸልዩ ያለው በኢየሱስ ስም አችለኝም፣ አችለኝ፣ የሄኖክ አምላክ አችለኝ፣ ምናምን ስል እሷ ስትነቃ፣ እኔ ይሄን እንዲፈልቅቆ እዚህ ጋር አነቀኝ። ከዛ ይሄ በሚታይ ሁኔታ ይሄ እጄ እንደዚህ ዞረ፣ እንደዚህ ዞረ። ዞረና ይሄ እጄ እንደዚህ ቀጥ ብሎ ቆመ። ነብዬ ነው አምላክ እያልኩ እንትን ነበረ። ከዛ እንደዚህ ዞረ፣ ቆመ። ከዛ አኪም ቤት ሰው ተደናገጠ። እጄ ላይ የሚጸልዩ በስላሴ ምናምን የሚሉ ነበር። አይሆንም በኢየሱስም እያልኩ ይያልኩ እንደዚህ ስን ሲል ነፍሴን ተንታለች። የዛን ቀን ማታ ቸርች መውሰዱን ጸልዮ መጣን። እቤት ስገባ ደግሞ እሱ ታመመ እንዴ አልኩኝና ውሀ ከፈትኩኝና ቲቪው አጠገብ አደረኩኝ። ይሄኑ ካምላክ እኔ አንተ ፊት እንቆም እውነት አንተ እውነት ከሆንክ ዛሬ ይሄን ነገር መታል ነበር። ከዛ ሆን ሰጥ ወስጭን እኮ ነው ያልኩሽ አለኝ። ይሄው ይሄው አንዴ ያለኝ በቃ የተጸለይበት ውሀ ነው። ጠጣው አልኩትኝ። ከዛላ ፎቶ ካሜራው ወደዛ ወደዛ ይል ነበር። እየጠበኩ እንደእየጠበ ን አስነካውና ስላ በሚት አደረገው። በሚት አድርጎት ወጣ። የዛን ቀን ግን ጠላት ልጄሌ ውስጥ እኔ እኔ እነሱ ሲያጣ ደግሞ ባለቤቴ ጋር ነበረ በሚት አረገውና ተኛ። እግዚአብሔር ይሄን አድርጎልኛል። ክብር ለእግዚአብሔር ይሁን፣ ክብር ለዘላለም ይሁን ስም